ሰላም፣ ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምናላችሁ። የእስራኤል ቅዱስ አምላክ ፈቃድ ቢሆን ዛሬ የምንማረው የኦሪት ትምህርታችን ባዕድ አምልኮትና ጥንቆላ ልዩነታቸው ምንድን ነው የሚለውን የጥያቄና መልስ ትምህርት ዛሬ ሁለተኛውን ክፍል እንማራለን ማለት ነው። ባለፈው ባዕድ አምልኮት ምን እንደሆነ ተምረናል። ዛሬ የምንማረው ደግሞ ጥንቆላ ምን ማለት እንደሆነ እንማራለን ማለት ነው። እንግዲህ ባለፈው ከአንድ ፈጣሪ ውጭ ሌላ ኃይል አለ ብለን ማምለክ እንደሌለብንና ያን ካረግን ደግሞ ባዕድ አምልኮት እንዳመለክን ይቆጠራል በማለት ተምረናል። ዛሬ ጥንቆላ እና አወዳ ዘራ ልዩነቱ ምንድን ነው የሚለው ነው እና ለማ ነው። እንደሚታወቀው ጥንቆላ የጀመረው በእባብ ነው ማለት ነው ይህ ማለት የጥንቆላ ዋና ዓላማ ምንድን ነው? ከአንድ ፈጣሪ ውጭ የሆኑት ነገሮች ኃይል አላቸው። ስለዚህ እነሱ ዋና ኃይል ስለሆኑ በቀጥታ ከፈጣሪ ጋር ሳይገናኙ በእነዚህ ኃይሎች በመ- በመ- ከእነዚህ አይነቶች ኃይል በመቀበል ወደ እነዚህ ኃይሎች የተለያዩ አይነቶችን በመጠቀም ከነሱ እርዳታ መጠየቅና ያንን የጠየቅነውን እርዳታ መቀበል እንችላለን የሚል ፍልስፍና ልማት ነው። ለምሳሌ ጥንቋላ ማለት በአጭር ቃል ስናስቀምጠው ግምት ማለት ነው። መቶ በመቶ ማረጋገጫ የሌለው ሊሆንም ላይሆንም ይችላል ማለት ነው። ለምሳሌ በጥንቆላ ዓለም የተሰማሩ ሰዎች አምስት ወይም አስር ነገሮችን ይናገራሉ። ከዚያ ከአምስቱ ወይም ከአስሩ ነገሮች ሁለቱ ወይም አንዱ ከሆነ ያ የተናገሩት ነገር ከአምስቱ ወይም ከአስሩ ከተናገሩት ነገሮች አንዱ ወይም ሁለቱ በተግባር ከሆነላቸው ዋና የሚያተኩሩት ከዚያ ከሆነ ላይ ነው ማለት ነው። ሌላሳ የቀረው ስምንቱ ነገሮች በተግባር ያልተፈጸሙት እነሱ ወደፊት አቀርቧቸው። ምክንያቱም ዋና የሚፈልጉት እገሌ አዋቂ ነው ያውቃል፣ እገሌ ታውቃለች ወይም አዋቂ ናት የሚለውን ነገር በሰዎች ዘንድ እንዲነገር እና እንዲስፋፋ ለማድረግ ነው ማለት ነው። ነገር ግን በዚህ በፈጣሪ የወሪት እይታ መሰረት ቅርታ እነዚህ በጥንቆላ ዓለም የተሰማሩት ወንዶቹም ሆነ ሴቶቹ ያሏቸው አስሩም ነገር በተግባር አይፈጸሙም ወይም አምስቱም ነገር ያሏቸው በተገራ አይፈጸሙ። ምክንያቱም ከፈጣሪ ዘንድ ስላልሆነ ማለት ነው። ዋና አላማቸውን ዋና አላቸው ደግሞ የሰው ልጆች ከፈጣሪ በማራቅና በአንድ ፈጣሪ እንዳያምን ወይም አንድ ፈጣሪን ብቻ እንዳያገለግል ታቅዶ የታሰበ ስለሆነ ያችን ከአምስቱ አንዱ የሆነችውን ነገር ያችን ብቻ ይዘው ይሄዳሉ ማለት ነው። ስለዚህ በአጠቃላይ መልኩ ስናየው የዚህ የጥንቆላ አላማ ዋናው የሰው ልጆች በአንድ ፈጣሪ እንዳያምኑና ፍጡር በሆኑ አካላት እንዲያምኑ ለማድረግ ማለት ነው። ለዚሁ ነው በአይሁድ መጽሐፍት በዚህ በጥንቆላ ዓለም ውስጥ የተሰማሩ አይሁዳዋን ሴቶችም ሆነ ወንዶች በሞት ብቻ የሚቀጡት፣ ሌላ መድኃኒት የለውም። ምክንያቱም የእነዚህ ዋና ዓላማ የሰው ልጆች ከፈጣሪ በማራቅ ፈጣሪ ለፈጠራቸው ፍጥራን እንዲገዙ ለማድረግ ዋና ዓላማቸው ማለት ነው። ስለዚህ እነዚህ የጥንቆላ ነገሮች ደግሞ የሚሰሩት በስውር ነው። መር ለምሳሌ አንድ ጠንቋይ ወይም በአማርኛ ቋንቋ በድሮ ቋንቋ አዋቂ በመባል ይታወቃሉ። እነዚህ ሰዎች የተለያየ መረጃ ይሰበስባሉ። ከዚያም ውጭ ደግሞ አጋንንት ወይም ሸዲም የሚባሉትን ወይም ከሚባሉት ጋር ጥንቆላ ስርዓት አማካኝነት ግንኙነት ፈጥረው፣ ማለት ግንኙነት ማለት በአስማት የመገናኛ ዘዴ ፈጥረው፣ እነዚያ አጋነንት ያንን ነገር ይነግሯቸዋ ማለት ነው። ይህ ነገር እንደዚህ ነው ይ ከእንደዚህ እንደዚህ ነው ብሎ ይነግሯቸዋ ማለት ነው። እነዚያ አጋነንትን ቢሆን ሁሉን ሊያውቀው አይችሉም። ምክንያቱም ፍጡር ስለሆኑ ይህ ማለት ፍጡር የሆነ ነገር በሙሉ ፍጡር የሆነ አካል በሙሉ በሰማይም ሆነ በምድር በመድር ያለ ሁሉን ነገር ሊያውቅ አይችልም። የተነገረውን ብቻ ነው ሊያውቅ የሚችለው። ስለዚህ ይህ ጥንቆላ አስማት የዚህ የጥንቆላና የአስማት አይነት ዋናው አላማው ሰዎች በአንድ ፈጣሪ እንዳያምኑ ለማድረግ ነው ማለት ነው። ይህ ብቻ አይደለም፣ ወደ እነዚህ ወደ ጠንቋዮች ወይም ወደ አስማተኞች ቦታ የሄደ ሰው መጨረሻው ምንጊዜም በተለያዩ ችግር ነው ህይወትን የሚደመድመው ምክንያቱም ከአንድ ፈጣሪ በመውጣት ፍጡራንን በማምለክ እነሱ ከችግሬ ያወጡኛል ብሎ አስቦ ወደዚያ ስለሄደ እነዚያ ደግሞ ፍጡር ስለሆኑ እና የራሳቸው የሆነ መሰረታዊ የሆነ ኃይል ስለላቸውና ዋና ኃይላቸውን የሚቀበሉት ከፈጣሪ ስለሆነና ፈጣሪ ራሱ ካልወሰነ በስተቀር እነሱ ሙሉ ኃይል ስለሌላቸው ወደ እነዚያ ሰዎች ለማስጠንቆል የሚሄዱትም ሰዎች በዚህ ችግር ውስጥ ይገባል ማለት ነው። ስለዚህ በመጀመሪያ ይህ ጥንቆላ ወይም አስማት የተለያዩ ነገሮችን ማድረግ በአይሁድ ሕግና ስርዓት ወይም በአይሁድ መጽሐፍ እጅግ በጣም እየተከለከለና እጅግ በጣም ታላቅ አጥያት ነው ማለት ነው። ከነዚህም ከጥንቆላዎች መካከል አንዱ ዋናው በጣም የተከለከለው ነገር ወደፊት የሚሆነውን እናውቃለን ብለው የሚጠነቁሉት ሰዎች ናቸው ማለት ነው። ምክንያቱም እኛ ወደፊት ያለውን ነገር እንድናውቅ ፈጣሪ ያፈቀደልን ማለት ነው። ይህም እጅግ በጣም ቀላል ነው። የወደፊቱን የምናውቅና አስቀድመ የምናውቅ ከሆነ እኛ ነፃ ምርጫ አይኖርን ማለት ነው። ስለዚህ ይህ ነፃ ምርጫችንም የወደፊቱን የሚሆን ነገር በትክክል የምናውቅ ከሆነ ነፃ ምርጫ ነው ንማን ነው። ስለዚህ የወደፊት የሚሆኑትን ነገሮች ማወቅ ስለማይፈቀድልንና የተከለከለ ስለሆነ ወደ እነዚህ ጠንቋዎችና አስማቶኞች ዘንድ መሄድ ክልክል ማለት ነው። ምክንያቱም ወደ እነሱ ጋር ከሄድን ህይወታችን በሙሉ ያበላሹብና ማለት ነው። ስለዚህ እያንዳንዱ ሰው ወንድም ሆነ ሴት ከእነዚህ አይነት ሰዎች ራሱን መጠበቅ አለበት ማለት ነው። ምክንያቱም የራሳቸውን ኃይል የላቸው ስለዚህ ሁሉም ኃይል ወዳለው ለው ወደ አንድ ፈጣሪ ልመናችንን ብናቀርብ ላለን ችግሮች በሙሉ ሙሉ በሙሉ መፍትሄ እናገኛለን ማለት ነው። ስለዚህ ይህን ለማድረግ ደግሞ እኛ ማድረግ ያለብን ነገሮች አሉ ማለት ነው። ፈጣሪ ያለን ነገር ስናደርግ ማለት ነው ነገር ግን ብዙ ጊዜ እኛ ፈጣሪ ያለን ነገር አድርጉ ወይም ያ ነገር አታድርጉ ያለን ነገር ካረግን በኋላ ያ አታድርጉ የተባልነው ነገር ከሆነ በኋላ ችግር በሚያመጣብን ጊዜ ወደ ተለያዩ ባዕድ አምልኮቶች ቦታ እንዳልማ ነው። ይሄ ደግሞ አብሮ አይገናኝም። እንደሚታወቀው አንድ ነገር የዚያ ነገር ዋናው መድኃኒቱ የሚገኘው ከዚያ ከዋናው ያንን መድኃኒት ከፈፈረከው ሰው ነው ማለት ነው፣ አካል ነው ማለት ነው። ለምሳሌ አንድ ሰው መኪና ቢበላሽበት የመኪና አዋቂ ወደ ሆነ ሰው ነው የሚሄደው። ምክንያቱም የመኪናውን ችግር እሱ ብቻ ነው የሚያውቁ ማለት ነው። ስለዚህ አንድ ሰው ህግ ሲተላለፍ ያ ህግ ያን ህግ የፈጠረውን አካልደን ለዚያ ለተላለፍነው ለህግና ስርዓት መልስ የምናገኘው ከዚያ ህግን እና ስርዓትን ከፈጠረው አካል ብቻ ነው ማለት ነው። ነገር ያን በማድረግ ፈንታ ወደ ሌላ ፍጡር ወደሆኑ አካላት የምንሄድ ከሆነ ለችግራችንን መፍትሄ አናገኝም። እንደገና የበለጠ ችግር ዘነምን እንመጣ ማለት ነው። ስለዚህ ወደ ተለያዩ ጠንቋይ ወይም አስማተኛ ወደሆኑ ሰዎች የሚሄዱ ሰዎች መጨረሻቸው ጥሩ አይደለም ማለት ነው። ስለዚህ እንግዲህ እነዚህ ደግሞ ወደፊት ምን ምን አይነት ነገር እንደሚጠቀሙና ምን ምን አይነት ሰዎች እንደሆኑ ወደፊት በቅደም ተከተል ማለት ማለት ነው። ምክንያቱም ይህ የጥንቆል አይነት እጅ በጣም ትልቅ ዘርፍ ያለው ማለት ነው። ግምታዊ ስለሆነ ይሄ ምን ይባላል? ነሃሽ ይባላል። ምንሃሽም ማለት አንድ አንድ ወደዚህ ሄዳሉ፣ አንዳንዴ ወደዚ ሄዳሉ ማለት ነው። በዚህ ሲጠየቁ በዚህ ሄዳሉ፣ በዚህ ሲጠየቁ ደግሞ በዚህ ይሄዳሉ ማለት ነው። በቀታ ሄዱ ማለት ነው። ልክ እንደ እባብ ምክንያቱም እሱ ነው እንግዲህ አዳምን አትብላ ነው አትብላ፣ አዳምን አትብላ የተባለውን እባብ ኖ ችግር የለም ብላ ሞት አያመጣብህም አለው። ነገር ግን ተግባር ያየነው ግን ሞትን ያመጣው ማለት ነው። ስለዚህ እነዚህም በጥንቆላ የተሰመረቱ ሰዎች ከዚህ የመጣ ነው ማለት ነው። ፈጣሪ አታዝጓ ያለንን የምናረግ ከሆነ የባቡን ርወትልም ይዘናል ማለት ነው። ስለዚህ ከነዚያን ነገሮች እራሳችን መቆጠብ እንዳለብን ይህ የወር ትምህርት ይነግረን ማለት ነው። እንግዲህ በሚቀጥለው የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩካ ዶና ይሎላም አሜን በአሜን።